አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት፣ ሁሉ ሰላም ከእኛ ጋር አልሐምዱሊላህ። እንግዲህ ሰብስክራይብ ያርጉ፣ ላይክ ያድርጉ። ላይክ አታረጉም ሆናችሁ ምን ይቀንስባችኋል? ላይክ ብታረጉ፣ ላይክ አድርጎ ቤተሰብ፣ ላይክ እያረጋችሁ የምታውቁ እንኳን ላይክ እያረጋችሁ አበረታታችሁ ማለት ነው። ሰራዋ ካሜራ እያበላሾች እንቢ ብላለች ትገረፋለች ማለት ነው። መጨረሻ ላይ እና እንደናቸሁ ጉፋንም አለቀቀንም። ያው እንግዲህ ሽታ ምናምን አለ። አሁን ድርቅ ከርሞ ዝናብ ሲሆን ይወች ሽታ አለው። ተይሰልዋ ግርፍ ሻለ አንድ እና ሽታ ምናምን ስላለ ያው ዝናብ እየጣለ ነው። መሻለ ያው ጉርምም ተወከተ ሰማችሁ፣ አልፎ አልፎ እያጉረመረመ ነው ማለት ነው። ደስ ይላል እላችኋለሁ። ወይ ደህና እየጣለ ነው በልጎና አለ አልሐምዱሊላ። እና ሲሆን ጉፋን እኔ እንደው ቢ ብሎ አያጣኝም እና ጉንፋን ይዞኝ አለቀቀኝም እስካሁን ማለት ነው። እና እንዴት ናችሁ ደህና ናችሁ ወይ? ያለው እላችሁ አልሐምዱሊላ። እንግዲህ ዛሬ ምላውራችሁ መጣችሁ መሰላችሁ ያው ለሁላችንም ትምህርት ይሆናል ብዬ አስባለሁ። ምችም አሁን ላይ ታቃላችሁ ወንዶች ወደ ዱባይ እየገቡ ነው እና ያው እንግዲህ እኛ ያቀምስ ነው ንቅመስ ብለው ነው መሰለኝ። እንደዛ ያው ምን እንዳለ ታቃላችሁ። አንዳንዴም ምላሳቸው ሊሆን ይችላል ያቀምሳቸው የተነሱ ትላለ ይማላለ ለምን ብትሉኝ አሁን አረብ ሀገር ላይ ስንኖርኛ ሴቶቹ ብዙ ጊዜ ጤነኛ ያረጉን ምኛል ማለት ነው ያው እህት ወንድም መቼም የሌለ የለም። ታት በሚስት ደረጃ ነው ብዙ ጊዜ የሚያዩት እና እንደው በሌላ ሴት ሂሳብ ነው የሚሰሩት እንጂ ሁልጊዜ እህት የሌለው የለም። አረብ ሀገር ሚስቱን ያላከ የለም፣ ዘመድ የሌለው የለም። ያው ሆኖ ሳለ አረብ ሀገር ያሉ ሴቶች አምሳ አምሳ ናቸው፣ እንዲህ ናቸው። ኢቨን እነሱን ሴት አቅሙ ኑረው እነሱን እንደ ሸንኮራ አገዳ ምጥጥ ሲያደርጉ ኑረው እሷ እኮ እንዲህ ናት። ቆየች እኮ ይሄን ያክል አመት ተቀጥቅጣለ ድሚዋሸምጥጧል በቃ ሲጠቀሙባችሁ ኑረው እንደገና፣ በቃ እንዳልሆነ ነገር የሚያረጉት ነገር አለና የዛ የዛ እንግዲህ እጣ ፈንታ ይመስለኛል፣ ያው ምላሳቸው ይመስለኛል። አሁን ላይ ዱባይ እየገቡ ያው ሮሮ እያዋሩ ነው፣ በቲክቶክም እየሰማችሁ ነው። እንግዲህ ይቅመሱት ብለናል እኛ። ክፉ ይሆንባቸው አንልም፣ ግን ይቅመሱት፣ እየሄዱ እስኪ እንደኛ ይዩት ማለት ነው እኛ ጸጉራችን ቢሸብት እንትን ብንል ይሄ ምንድን ይባለው እድሜያችን ብሄድ ብዙ ነገር ብዙ ነገር ብንሆን ብዙ ቤተሰብ ደግሞ አቁመና ለብዙ ቤተሰብ ብዙ ውለታ ውለናል። እንደነሱ አልታያቸውም እንጂ ማለት ነው። እነሱም ይሄ በረሃ ፀጉራቸውን ምልጥ ያርገውና ያኔ እናወራለን በሚለው የያዙትና ከዚህ ደግሞ ያው ችግር ስላለ ስለሰማሁ ነው ያው ኢትዮጵያ ብላ ተባላ ነው ያለው ነገር ከመሄዳቸው በፊት ያው የሆነ የገጠማቸው ደላሎች በዘዴ እየሰረቋቸው ስለሆነ እሱን፣ እንደው እሱም አሁንም አረብ ሀገር ሆኖ ነው የማይይ መስዋዕት የማይከፍል የለም። አሁንም እህቱን የማይወስድ የለም፣ ወንድሙን የማይወስድ የለም፣ ባሉን የማይወስድ የለም። እና አረብ ሀገር ሆኖ ማለት ነው እሱ ሆኖ ሳለ ተጠንቀቁ ለማለት ያክል ነው። አሁን ምን ሆነ መስላችሁ፣ እኔ ዘመዴ ነው ብዙ ጊዜ ዘመዴ ነው ብዬ የማወራችሁ ወይ ወንድሙ ወይ አጎቴ፣ ካልሆነ ያው ዘመደ ነው ነው የምለው ያው አራቃርግ ስለማስብ ማለት ነው እና ነይ ነይ ጦጣ ነይ ነይ ነይ እና አንድ ዘመደ ምን አለ መሰላቸው፣ የመንግስት ሰራተኛ ነው በረሃ ላይ ነው የሚሰራው። ያው የመንግስት ደሞዙ አጥጋቢም ስላልሆነ ንግድ ነገር ነፍስ የሷ ጋ ነው። ንግድ ነገር ምናምን ይሞካከራል ምናምን። እንደዛ ሆኖ ደህና ሚስት አለው፣ አንድ ወልዷል። ደህና ህይወቱን እየመራ እያለ እንዴት ያለ ጓደኛ እንደ ጎተጎተ ወላሁ አለም። በቃ ምን ብሎ ተነሳ፣ ይህ አሁን ዱባይ የገባለ ወንዶች በዱባይ ሄጄ መስራት አለብኝ በበረሃ ስለሆነ ዛ ያለበት በበረሃ ተተቃጠልኩ አይቀር በቃ እዛ ሄጄ ደህና ነገር መስራት አለብኝ ብሎ ሀይ በላል። ከሚስቱም ተጣልቶ ማለት ነው። ትዳሩም መሆን ያው አልተለያዩም እንጂ ያው እንደዚህ ተምነክኒኳል ማለት ነው። በዛን ሀየ ብሎ ይጀምራል። ምችሚድላ ለመላስ አጠይቁኝ ታቆጣላችሁ። በዛ በዚህ አግባቡታል። ምን ይስማማል? ሰርቶ ከፈላ ሰርቶ ግማሹን ሊከፍል መቶ ሀምሳ ሺህ ብር ሊከፍል ማይ ነ ይህ ፍቅር ነ 150 ሺህ ብሩን ደግሞ እዛው ሰርቶ ሊከፍል 150 ሺህ ብሩን አሁን ማለት ነው። በዚህ ይባባሉና ሀየ በሌላቸዋል ናይሉት አለ። አዲስ አበባ ይሄዳል ስንት ሺህ ብር እንደሆነ እንጃ ከፍሎ ይመጣል ማለት ነው። 100 ሺህ ብር ሊከፍል ነው የተባባለው፣ ነይ ከፍሎ ይመጣል። ያኔ ሲሄድ ሚስቱንም አንደኛ ደብቋት ነው ሁላ ሄደው ማለት ነው። አንዳንድ ጊዜ ሴት ልጅ መበደር ጥሩ አይደለም። ገባችሁ አይደለም? ያው ታውቃለች እንደሚሄድ ግን የአሁኑ እንደሚሄድ አልነገራትም፣ ማለት ነው። ያው የአሁኑ አዲስ አበባ ሲሄድ በፊቱ ለዚህ እንደሆነ አልነገራትም። ያው ለፕሮሰስ እንደወሰዱት ስለሚያውቅ በቃ እሷ ደበቅ ነገር አርጓታል። ኋላ ራሱ እየደወለ የሚያከስታፈላል ኩ ነበር ማለት ነው። ያልታደም ሴቱ ይላ ይድረሰልዋ ከዛ

ይመስለኛል በአካል አላገኛቸውም አሁንም፣ ማለት ነው በስልክ ነበር ሲያንቀሳቀሱት የነበሩ እሱ ማለት ነው። ከዛ ያሁን ላይ ልክ ስላላድል ወደኛ አልደወለም። ያው ለቤተሰብ ፈርድ ለአባቱ ደውሎ የሰማ ነው ሀይላይት መማራቸው እና ከዛን ይመለስና ከዛ ስራውንም የት ሄደህ ነው ሲባል እንደ ዘመርጋ ሂጅ ገጠር ሂጅ ነው ቤተሰብ ጋር ምናምን ይልና ወሻሽቶን ስራው ትንሽ ተቆየ። በኋላ አሁን በረራህ ደርሷል ብለው ናይሉታ ናይሉትና እንትን ይህም እንዴ ነበረ ፎርጅ ትኬታቸውን ግዝት ታድርገው ይሰጡትና፣ እነሱ ስልካቸውን ልም አድርገዋል። ታውቃላችሁ ያንን የቀረውን ብር ያስከፍሉትና መቶ ሀምሳ ሺህ ብር እንዲከፍል አይደል ሊተባበሉት መቶ ሀምሳ ሺውን ከሰራ በኋላ ሊከፍል ያው መቼም ብጥር የበላ ያለቅሳል ብለው ነው እንጂ ቢኖረው ከዚህም በላይ ሊቀበሉት ነበር። ማለት ይህን ራሱ ወደ መንግሥት ሰራተኛ እንግዲህ አስቡ ከእጅ ወዲያት ነው ለዛውም ሌላ ነገር ምናምን ስለሚንቀሳቀስ እንዲህን ኑሮ ይኖራል። በእርግጥ ነበር ለመኖሩ እና እንደዛ ሆኖ ተበዳድሮ የከፈለው የ5 ሺ ብር ማለት ነው ብዙ ነው። ኢትዮጵያ ላይ 5 ሺ ብር ብሩ ምንም ባይሰራም አሁን ላይ ግን፣ ላገኘው ስትሉ ደግሞ ከባድ ነው ማለት ነው። እንደዛ አድርጎ ያንን የተረፈውን ብር ይቀበሉትና ፎርጅር ስኬት ይሰጡትና አየበል ያኔ ጥፍትፍት ያደርጉበታል። ስልኩን ማለት ስልካቸውን ጥፍትፍት ያደረጉበታል። ከዛ እንደሚያወርቅ ከሆነ መ ያሉ ወሬ ብዙ ስህተት ነው። ያው ጥያራ ወቱ ሁላ ነው ያወረዱት ምናምን ና ያሉ ከዛ በኋላ ይጨልላል። በቃ ጨልል ይላል። ስልኩንም ይበሩታል። እንግዲህ አዲስ አበባ ሌባ እንኳን ተጃጅላችሁለት ሀይ መሆናቸው ተውት። ይልጣል በዛ ከዛ እንደዛ ሲደናበር ምናምን ሲያወት መመሰል ስልኩንም ይልጡታል። ከዛ እየተደናበረ የድንጋጤውን ቤተሰብ ጋር ሄዱ። እዛ ወንድም አለው አሉ። ወንድም ይበሩ ጓደኛ አለው። ከዛ እዛ ይሄድና ይወድቃል። እዛ ከወደቀ በኋላ እንደገና ለቤተሰብ ደውለው፣ ቢደወል ቢደውል ቢደውል ስልኩን ለካ ሰርቀውታል፣ ጠፋ በር እኩሉ በሩ ነው ይላል እኩሉ በቃ ዱርዬ የምናደርገው እኩሉ ሰለ ቤትም ተደርሰዋል። በቃ ቤተሰቡ እምስ ብሎ እንደገና ያረፈባቸው ደውለው ተናገሩ ማለት ነው። እና እንደዚህ አርገው ክስር ስር አደረጉት። ከስራውም ተሰናብቶ ነው፣ አሁን ስራ የለው። አስቡት እንግዲህ መሄዱ አልተሳካለት። የእጁ ስልክ ሳይቀር በልተውት እዳዱ ለውት ተመልከቱ። እንግዲህ ስንት በቃ የኢትዮጵያ ላይቦች ማለት ነው ሁልጊዜ ሲስተማቸው ይቀያየራል። በቃ ሲስተማቸው ሁልጊዜ አዲስ ስልት ነው የሚያመጡት ለስርቆት ማለት ነው። ያ ሱብሃን አላ፣ በሰው ደም የሚተዳደሩ ምን አይነት ፍጥረት እንደሆኑ አላውቅም። ብቻ ስራቸውን ውስጣቸው ሚስቱም፣ አሁን ከዛ ከበረሃ መታ ሄዳ ገጠር ወርቃለች። ልጅ እዛ እሱም እዛ እንግዲህ አስቡት አዲስ አበባ ነው ወርቆ ያለው ጠሽነት እንግዲህ ልቤ ንራን የስስልክ ይቅርታ አስቡት። እንግዲህ ስራ ያለመደ ሰው ብዙ የለመደ ሰው ሰው እጅ ሲገባ ድንገት አስቡት ምን ሊፈጠር የሚችል ማለት ነው። እራሴ ብሆን ብላቸው ስታስቡት ትንሽ ከባድ ነው እና እንዲህ አድርገው አከሳሰሩት እና ደላላ በጣም ሌባ ደላላ አለ ማለት ነው። በቃ ድንጋይ ዳቦ ነው ብለው ያሳምኗቸዋል። ምላሳቸው ከባድ እና እንደዛ ነገር ስላለ ተጠንቀቁ። እንዳትበሉ እህቶች ማለት ነው ወንድሞቻቸውን ባሎቻቸውን ወስዱ ያላቸው ባሎቻቸውን ወስዱ፣ ተጠንቀቁ። በዛ ቪዲዮ መጣለ ይሻላል። ኢትዮጵያ ባለመውሰድ አደጋሉ ማለት ነው፣ ዱባይ ባለመውሰድ አደጋሉ። እና እሱን መለሳለ ቪዲዮ ስለሚረዝምባችሁ ማለት ነው። እና ተጠንቀቁ፣ በቃ የሚታወቅ ደላላ ከዛም ከዛም ከአረብ ሀገር ከዚህም በሚታወቅ ደላላ በሆነኛ ሰው አርጋችሁ አስተካክላችሁ ለመውሰድ ሞክሩ ማለት ነው። በእርግጥ ወንድሞቻችሁ በጣም እየገቡ ይሄ ግን እንዴት ነው ከሳሰረ ማለት ነው። እንደ ሀሉ ዘመን ያመጣቸው እሳት እሳት የራሱ ሌቦች በየጊዜው ስታይላቸውን የሚቀያይሩ አሉ እና ተጠንቀቁ። ለማለት ያክ ነው። በተረፈ በሌላ ጊዜ ይገናኛል። እንሻላሁ ታላ ያላቸው በሰላሙን ልጄ ቴንሽን አርጋኛለኝ